አባይ የኢትዮጵያ ትልቁ ወንዝ ነው፣ እና በኤሌክትሪክም ያመነጫ። ድሮ ድሮ ጸጥ ብሎ ነበር፣ አሁን ግን ተገድቦ ለኤሌክትሪክም እያመነጨ ነው። አባይ እተኛባታለሁ፣ እጠቀባታለሁ፣ መገባባታለሁ፣ ሁሉ ነገሬ አረግባታለሁ። ኢትዮጵያን በጣም እወዳታለሁ። ኢትዮጵያ እንድታድግ፣ መዋደድ፣ አለመጣላት፣ መዋደድ እንዲህ ያለው የልጆችን ሀገር የመረዳት አቅም በስርዓተ ትምህርት ውስጥ በማካተት ብቻ የሚሰምር አይደለም። የትናንት ታሪክን ጠንቅቆ የተረዳ ዛሬንም ስንቅ ያደረገ ትውልድን በመገንባት ውስጥ የሚስተዋል የሀገር ፍቅር ማሳያ ነው። ሀገር ያላትን ብሔራዊ ጥቅም አውቆ የሚያሳውቅ አውቆም ጠብቆ የሚያቆይ ትውልድን መፍጠር እጅጉን አስፈላጊ ነው። ለዚህም ትውልዱ የሀገሩን ብሔራዊ ጥቅም ማስጠበቅ ላይ እንዲተጋ ማድረግ በአንድ ጀንበር ብቻ ተሰርቶ የሚጠናቀቅ የቤት ስራ አይደለም። የሆነ ቦታ ላይ ስብራት አለን ብሔራዊ ጥቅም ላይ፣ የሀገር ጉዳይ ላይ ከህፃንነት፣ ከልጅነት ጀምረን ይዘን ባለመምጣታችንና የሆነ ቦታ ላይ ደርሰን ብድግ ተብሎ ሲወራልን ብዥታ ውስጥ ነው የምንገባው። ምን ማለት ነው የባህር በር ስትል? የባህር በር ብሎ የሚጠይቅ እኮ ትውልድ አለ። አሁን አልነገርነውማ። ከታች ጀምረን አላሳየውንምና ራሱ መሬት ላይ እየሳለ እንድማር አላደረግነውም። ትውልድ ላይ መስራት ዝም ብሎ በንግግር የሚመጣ አይደለም። ለትውልዱ የሚሆን ፋውንዴሽን ማስቀመጥ ይኖርብናል። ስለዚህ ቅድመ መደበኛ ትምህርት ቤቶች ላይ ትኩረት አድርገን ነው እየሰራን ያለነው። ትምህርት ቤቶቹ ለህፃናቶቹ ምቹ እንዲሆኑና የነገ ሀገር ተረካቢ ትውልድ ሆነው እንዲወጡ ከማድረግ አኳያ ምቹ ሁኔታዎችን የመፍጠር ነው። ብሔራዊ ጥቅምን በማስጠበቅ ረገድ ትውልድን ከመሰረቱ ስለ ሀገሩ እንዲያውቅና መረዳት እንዲኖረው አድርጎ ለማሳደግ ዋጋን ያስከፍላል። ይሄ ህዳሴ ግድብ ከዚህ ነው የሚመነጨው፣ በዚህ ነው የሚመረተው፣ በዚህ ነው የሚታረሰው፣ በዚህ ነው እንደሚሆነው መብራታችን፣ አሁን የምናየው መብራት ከዛ ነው የሚመነጨው ብለ ልጁን ከታች ጀምረ እየነገርከው እየነገርከው በአእምሮ ውስጥ በነጭ ወረቀት ላይ እየሳልኮ ያልመጣውን ነገር መጨረሻ ላይ መታ አንተ ብሔራዊ መግባባት ብትለው ከየት ነው የሚመጣው? ባህር በር ብትለው ከየት ነው የሚመጣው ህዳሴ ግድብ ብትነግረው ካደገ በኋላ ይሄ ንጹህ ወረቀቱ በሌላ ነገር ተጨናንቆ በሌላ ነገር ከተሞላ በኋላ ልጻፍበት ብትል አይጻፍልህም። ስለዚህ ከታች ጀምረን እንዴት አድርገን ካሪኩለማችን ውስጥ በጨዋታ መልክ እናምጣው፣ እዚች መሬት ላይ እንዴት እንሳልላቸው፣ እንዴት እናሳያቸው፣ እንዴት ከታች ጀምሮ የኦነርሺፕ ስሜትን እየፈጠሩ እንዲሄዱ እናድርግ። እሱን እንዴት ውስጥ በካሪኩለም ውስጥ እያሳየን እንሄድ የምለው ነገር ትኩረት የሚሻ ነገር ነው። የሀገር ግንባታ ብለን ስንል ከብሔራዊ ባሻገር ውስጣዊ ጉዳዮቻችንን በጣም ብዙዋል በሀገር ጥቅም ጉዳይ ላይ መደራደር እንደሌለበት ከዛ ጋር በተያያዘ ደግሞ ትውልዱ ላይ መቅረጽ ላይ የነበሩ ውስንነቶች ነበሩ ህፃን ሲባል ያ ህፃን አድጎ ትልቅ ሰው ሆኖ ሀገር መረከብ የሚችልበት አስተሳሰብ ገና አልተገነባም ህፃንነቱ እንጂ እሱ ህፃን ነው ተውት እየተባለ የኖርንበት ማህበረሰብ ውስጥ ስላለ ገና ወደፊት ከህፃናት ጋር ተያይዞ በጣም ብዙ ስራ መስራት ይጠበቅበት በርግጥ እስካሁን የነበረው የሀገሪቱ የትምህርት ስርዓት ከፍተኛ ተቋማት ላይ ብቻ ትኩረቱን ያደረገ ነበር። በዚህም አሁን አሁን ለተማሪዎች ምቹ የትምህርት ከባቢና ስርዓተ ትምህርትን በመቅረጽ ሀገራቸውን እንዲያውቁ እየተሰራ ይገኛል። እስካሁን የመጣንበት መንገድ ከፍተኛ ትምህርት ተቋማት ላይ ትኩረት በማድረግ ነበር። ነገር ግን አሁን ትውልድ ላይ መስራት አለብን ብለን የቅድመ መደበኛ ትምህርት ቤቶችን የማስፋፋት፣ ለተማሪዎቹ ምቹ ሁኔታ እንዲኖር የማድረግ፣ ትምህርት ቤቶች ተማሪዎችን ህፃናትን እንዲቀርጹ የማድረግ ተማሪዎችና መምህራንን በተለይ ደግሞ መምህራንን በቅድመ መደበኛ ትምህርት ቤት ላይ አብቅቶ አሰልጥኖ ወደ ትምህርት ገበታው ከማስገባት አኳያ ሰፋፊ ስራዎች ተሰርተዋል። ይህም ደግሞ ሀገራዊ ኃላፊነታቸውን ህፃናት አውቀው እንዲያድሩ ከማድረግ አኳያ ትልልቅ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። የጎደለንን ጨምረን ያለንን አጠናክረን፣ እዛ ውስጥ ያለውን የበለጠ አጎልብተን የሌለንን አጠናክረን ልንሄድ ይገባል። ሌሎቹ እየሰሩበት ነው እየሰሩበት ነው። ለዚህ ነው ግብፅ ዛሬ ፈተና የሆነችብን፣ ሮንግ ሜሴጅ የውሸት ትርክት ህፃናቱ ላይ ጽፎ ስላመጡ ነው። እኛ ግን የእውነቱን ትርክት እንኳ ለመጻፍ እድሉን እንትን አልፈጠርንም። የእውነቱን ትርክት እውነት ይዘን እውነቱን አልጻፍንም። ውሸት ይዞ ውሸቱን ጽፎ ዛሬ ይሄው ትውልዱ ቻሌንጅ ያረጋል ማለት ነው። ይህ እንዲሆንም በአዲሱ የትምህርት ስርዓት አዲሱ ትውልድ ስለ ሀገሩ ባለው አመለካከት መሰረት ይዞ እንዲያድግ ጥረት እየተደረገ ነው ይላሉ መምህራን። ባንዲራቸውን ሲተዋወቁ የባንዲራ ቀለም ምን ማለት ነው? ምንን ያመለክታል? አረንጓዴ ምን ማለት ነው? ቢጫ ምን ማለት ነው? ቀይ ምን ማለት ነው ብለን ትርጉሙን ነግረናቸው ነው የምናሳድጋቸውና የሚሰሩ አዳዲስ ፕሮጀክቶችን እናስተዋወቃቸዋለን። ጉብኝት፣ ቤተ መንግስት፣ አሁን ብዙ ነገሮች ያሉ በተፈጥሮ ወስደን እናሳያለን። እና በዚህ ልክ ልጆች ሀገራቸውን እንዲያውቁና እንዲማሩ የማድረግ ከፍተኛ ጥረት እያደረግን ነው። ሕጻናቶቹ ሁለንተና እድገት ኖሯቸው ሀገር ወዳድ እንዲሆኑ አካላቸው፣ አእምሯቸው፣ ስሜታቸው እንዲሁም ማህበራዊ ትስስራቸው የተሻለ እንዲሆን ይበልጥ ደግሞ ከጽንስ ጀምሮ እስከ ሰባት ዓመት ያለው የልጆች እድገት የሚሰራበት ወቅት ስለሆነ ይሄኛው እድሜ ላይ ከተሰራ ዛሬ ስድስተኛ ክፍል፣ ስምንተኛ ክፍል አያነቡም የምንላቸው ህፃናቶች ይቀራሉ ማለት ነው። ስለዚህ እዚህኛው ላይ መዋለን ወይን ማፍሰስ ተገቢ ነው።